ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካሽ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዙት ይበል። እንግዲህ ዛሬ በግፈኛዋ ሚስትና በሰራተኛዋ ፍጥጫ ክፍል ሀያ ሁለት ምተናል ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባሮች ደግሞ ላይክ እና ሽር በማድረግ አበረታቱ ማለት ነው። እንግዲህ በባለፈው ክፍል እንደተመለከት ነው አባባ ለካሌብ እንግዲህ ዓይንህን በደንብ አድርገህ ዓይንህን ግለጥ ልጄ እያሉም ሲመክሩት ነበረ። ካሌብ እንግዲህ ዛሬ በክፍል ሀያ ሁለት እንግዲህ ከቲና ጋር ንግግር ያደርጋሉ። አባባ ከቤት ወጥተዋል። እንግዲህ አባባ ለረጅም ጊዜ እንግዲህ ታመው በአልጋ ላይ እና በቤት ውስጥ ነው ኑሯቸው የነበረው። እናም እንግዲህ አሁን ላይ ስለ ዳነ ያው ለመዝናናት ወጥተዋል ይላል ካሌብ ማለት ነው። ከቲና ጋር ቁጭ ብሎ እንግዲህ ያወራሉ፣ ንግግርም ያደርጋሉ። ተመልሼ ወደ ፊልድ ለወጣ ነው በስራ ምክንያት በማለት በተደጋጋሚ ይናገራል። እናም እንግዲህ የአሁኑ ግን በጣም እቆያለሁኝ በማለትም እንግዲህ አደራ እያለ የእያንዳንዳቸውን ስም እየጠራ አደራም ይላል ካሊብ ለቲና ማለት ነው። ቲና እንግዲህ ትናፍቀኛለህ እኮ እያለች እንግዲህ ማስመሰሏን ቀይራ ቀጥላለች። ቲና በሌላ በኩል እጅግ በጣም ደስ ተሰኝታለች፣ ካሌብ እንግዲህ ከቤት ስለሚሄድላት። ምክንያቱም ምንም እንኳን ባለቤቷ ቢሆንም ነገር ግን አትወደውም እሷ ማለች ነው። እናም እንግዲህ እጅጉን በጣም አደራ እያለ ነገር ግን ቤት እንግዳ ይመጣል፣ የአባቴ እህት አክስቴ ትመጣለች አክስቴ ትንሽ የጤና ችግርም አለባት እንዲሁም ደግሞ መስማትም አትችልም፣ በማለትም እንግዲህ ማዳመጥ፣ መስማት፣ መናገር አትችልም በማለትም ነበረ የተናገረው ማለት ነው። እናም አደራ ተንከባከቧት በማለትም እንግዲህ ለቲና ይነግራታል ማለት ነው። ምንም ችግር የለም እሷንም እናስታምማታለን እንንከባከቧታለን፣ ምንም እንዳታስብ። ግን በጣም ነው የምትናፍቀኝ እኮ እያለች እንግዲህ አንጀቱን ልትበላውን ሞክራለች። ካሌብ እንግዲህ ነገረ ስሯን በደንብ አድርጎ ያውቃል። እናም እንግዲህ ትሁት ደግሞ እንዴት ነው ነገሩን፣ ጉዳዩን ምን ሊያደርጋችሁ ነው አሁን ድጋሜ ሊሄድ ነው ምትለው? እያለች ብትነግረውን እሱ ችግር የለም ግድ የለም እያለ እንግዲህ ካሌብ ለትሁት ተስፋ ይሰጣታል ማለት ነው። እናም እንግዳ ቤት ይመጣል። የአባቴ እህት አክስቴ ትመጣለች። አክስቴ ትንሽ የጤና ችግር አለባት፣ መስማትም አትችልም፣ መናገርም አትችልም እና አደራችሁን ተንከባከቧት በማለትም እንግዲህ ለዳኒም እንግዲህ አደራ በተደጋጋሚ ይሰጠዋል ማለት ነው። ዳኒ አረ ምንም ችግር የለም የአንተ ፊልድ መሄድ አዲስ አይደለም እኮ ሲል እሱስ እውነትህን ነው፣ ነገር ግን አሁን ላይ የሚሄደው ፊልድ በጣም እቆያለሁ በማለት እንግዲህ ካሌብ ለዳኒ ይነግረዋል። ዳኒ አታስብ፣ ምንም ችግር የለም በማለት ቤቱንም እንግዲህ ቲናና አደራ እያለ በተደጋጋሚ ካሌብ ለዳኒ አደራ ይሰጠዋል ማለት ነው። አደራህን እወጣለሁ ምንም ችግር የለም እንዳታስብ ብሎታል ማለት ነው። ካሌብም እንግዲህ በሉ ደህና ሁኑ በማለት ይሰናበታቸውና ከቤት ይወጣል። እናም እንግዲህ ትሁት ልሸኝህ በማለት ሻንጣዋን ይዛ እንግዲህ ትሸኘዋለች ማለት ነው። እናም እንግዲህ እኔ አንተ የምትቆይ ከሆነ ቲና ተመቻት ማለት ነው። እኔ እና እሷ እንግዲህ ብዙም ጊዜ ያው ታውቃለህ ካንግባባም እና ድጋሚ እንግዲህ ጥል ነገር ከተነሳ እኔ እሄዳለሁ ካላገኘሁ ግን ቻው ብላ ትሰናበተዋለች ማለት ነው። እረ ችግር የለም እዛ አደርሽም እመጣለሁ እያለም እንግዲህ ካሌብ ይሰናበታታል። ካሌብ እንግዲህ እራሱን ወደ ሴት አለባበስ ይቀይርና አክስቴ ትመጣለች አለውን እራሱ ሆኖ ይመጣል ማለት ነው። እናም እንግዲህ አባባ ያው እቤት የለም። ካሌብ እንግዲህ አክስቱን መስሎ ወደ ቤት ይመጣና እናም እንግዲህ ሁሉ ነገራቸውን እንግዲህ ለመመልከት ችሏል ማለት ነው። ቲና እና ዳኒ ተለጣጥፈው እንግዲህ ተቀምጠዋል ማለት ነው። እናም እንግዲህ ስለ ካሌብ እንግዲህ ወደ ሴት አለባበሱን ይቀይርና ሁሉ ነገራቸውንም እንግዲህ ለማየትም ችሏል ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ቲና እና ዳኒ እንግዲህ አንድ ላይ ተለጣጥፈውም ይቀመጣሉ ማለት ነው። እጅጉን በጣም ደስ ብሏታል፣ ቲና ካሊብ ወደ ፊልድ ስለሄደላት። እናም እንግዲህ ከአንተ ጋር ጥሩና ደስ የሚል ጊዜ እናሳልፋለን እያለች እንግዲህ ዳኒን ትነግረዋለች። ዳኒ ግን በጣም ቲናን ተሰላችተዋታል። አንዳንዴ ፈላጊ ብቻ ሳይሆን ተፈላጊ ሲሆኑ ወይንም ደግሞ የእኩል አይነት ስሜት ሲኖር ነው እንጂ ደስ የሚለው የመፈላለጉ እኩል በኩል ሲሆን እንጂ አንዱ ከልክ ያለፈ ፍላጎት ሲኖረው በጣም ነው የሚከብደው። እንደሚታወቀው ያው ዳኒ ፍቅረኛ አለችው፣ ቲናን ለመጠቀሚያ ነው እንጂ ቀረባት ወዷት ወይንም አፍቅሯት አይደለም። እንደውም አሁን አሁን ላይ እጅጉን በጣም እየተሰላች እና እያመናጭቃትም ይገኛል ማለት ነው ዳኒ ቲናን ቲና ግን የወደደና ያበደ አንድ ነው ይባላል እንግዲህ ዳኒን በጣም አድርጋ ነው የምትወደው እና ምንም እንኳን ቢያመናጭቃትም ቢሰላቻትም እሱ ነገር አልታያትም ማለት ነው እናም እንግዲህ ከእሱ ጋር እንግዲህ ተለጣጥፋ እንግዲህ ካሌብም ጉዱን እንግዲህ አክስት ነኝ ብሎ እንግዲህ በአክስቱን ስም አክስት ነኝ ብሎ እንግዲህ ወደዛ ቤት መጥቶ። በአይን በብረቱ የባለቤቱን እና የዳኒን ጉዳይ እንግዲህ እየተመለከተም ይገኛል ማለት ነው። እንግዲህ ዳኒን ካሌብን እንግዲህ እያመናጨቀችው እንግዲህ ያው አክስት ናት ተብሎ የለ እያመናጨቀችው፣ ሳሎን እንዳትቀመጪ እዚህ ጋር ተቀመጪ፣ ከኩሽና ንቅንቅ እንዳትል ትሁት እዚሁ ትቀመጥ እያለች እንግዲህ ሌላው ይቅርና እንግዲህ ስለምትመገበው ምግብ ምግብ መቆጠብ እንዳለባት ወደርባይ ያትሁኝ እናም እንግዲህ ጥንቃቄ አርጊ ለእህሉ እያለች እንግዲህ ማስጠንቀቂያም ስትሰጥ እንዲሁም ደግሞ ስታንቋሽሽም እንግዲህ ተመልክተናል ማለት ነው። ካሌብ እንግዲህ ጉዱን በአይን በብረቱ ቲና ብሎ ያቺ የሚወዳትን ወይም ደግሞ የአባቱን እንግዲህ ያሰቃየችውን ያንገላታችውን ሚስቱን ዛሬ ላይ እንግዲህ ወንድሜ ነው ብላ ፍቅረኛዋን ባሏ ቤት እንግዲህ ዛሬ ማታ አብራ የምትኖር ጀግና መሆኗን ተመልክቷል ማለት ነው። እናም እንግዲህ ሳሎን እንዳትቀመጥ በማለትም እንግዲህ ወደ ኩሽናም ወስዳ እያመናጨቀች ስትወረውረውም ነበረ። እናም ካሌብም መኝታ ቤት ድረስ ሂዶ እንግዲህ አስተኛኝታቸውን፣ ሁሉ ነገራቸውን እንግዲህ በማየትም ተመልክቷል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ቲና የሚያሳፍርና ቀና ብላ ማየት የማያስችል ስራዎችን እየተገበረች ትገኛለች ማለት ነው። እናም እንግዲህ በጣም ካሌብም ነገራቶቹን ካየ በኋላ እንግዲህ ስሜታዊ ሆኖ ተመልክተነዋል ማለት ነው። እናም እንግዲህ ቲና፣ እኔ ከዳኒ ጋር ጥሩ ጊዜ ማሳልፍ ፈልጋለሁኝ እና ከዚህ ንቅ እንዳትል እያለች ትሁትንም እንግዲህ እንዳት መጪ፣ መኝታ ቤት ዝር እንዳትይ ላይሽ አልፈልግም እንዳት መጪ በማለት እንግዲህ ስታስጠነቅቃትም ተመልክተናል ማለት ነው። እናም እንግዲህ የቲና ድፍረት ይህን ያክል ነው። ያው ትሁት ሁሉን ነገር ታውቃለች፣ ካሌብም ሁሉ ነገር ተነግሮታል። ነገር ግን ማየት ማመን የሚባል ነገር አለና ካሌብ እንግዲህ እያያቸውም እየተመለከታቸውም ይገኛል በስተመጨረሻ ካሌብ እንግዲህ ብው ብሎ ተቃጥሎ ተናዶም ተመልክተነዋል ማለት ነው። እናም እንግዲህ ቲናም እንግዲህ አሸሽ ገዳሜ እያለች ትገኛለች። በስተመጨረሻ እንግዲህ ካሊብ በጣም ትግስቱ ከማለቁ የተነሳ የተጠቀለለውን ፊቱን ይገልጥና የለበሰውም ያው እንደ ሽቲ ቢጃማ ነገር ነው። ያው አክስት ነኝ ብሎ እንግዲህ ራሱ ወደ ሴት አለባበሱን ቀይሮ የቲናን ጉዳጉድ እንግዲህ ተመልክቷል ማለት ነው። ዛሬ በዛሬው ድራማ እንግዲህ አባባ በቤት ውስጥ የሉምና አላይ ናቸውም፣ እና እንግዲህ በዚህ አጋጣሚ አባባ በጣም ተናፍቀዋል ማለት ነው። የትወናው ድምቀት ናቸው እና እናም ካሊብ እንግዲህ የአባባን ቦታ እንግዲህ ይዞ ሁሉን ነገር ተመልክቷል ማለት ነው። እናም እንግዲህ ነገራቶቹ በስተመጨረሻ ከአቅሙ በላይ ሲሆን የለበሰውን ከላይ እንደ ዊግ ነገር እንደ ሻርብ ነገር ከላይ ከላው ላይ ያነሳና እፍ ብሎ እንግዲህ በመናደድ ትውትም እንግዲህ ስታየው በጣም ደንግጣ ምንም አይነት ድምፅ እንዳታወጣ አፏን አፍኗት እንግዲህ ተመልክተናል ማለት ነው። ካሌብ ዝም ብሎ ቀጥሎ ይመለከታቸው ይሆን ወይንስ ለነገራቸውን እንግዲህ የአጋልጣት ይሆን ወይም በትዕግስት በትግስት በተደጋጋሚ ቀን ማየት ይሞክር ይሆን? ውድና የተከበራችሁ አድማ የተመልካች ቤተሰብ እናም ካሌብ ምን ይሆን ውሳኔው? አሁንም እንግዲህ አክስትን እያለ እዛ ቤት መኖሩን ያስቀጥል ይሆን ወይንስ ከዚህ በላይ ማየት አይፈልግ ይሆን? ምን ይመስላችኋል? እስኪ ሁላችሁም ግምት ሀሳብ፣ አስተያየታችሁን በኮመንት አስቀምጡልን ማለት ነው። እንግዲህ የግፈኛዋ ሚስትና የሰራተኛዋ ፍጥጫ እጅጉን በጣም ደስ የሚል አስተማሪ የሆነ ድራማ ነው ማለት ነው። አሁን ላይ እንግዲህ አዘናግተውም ሆነ እንደምንም ብለው እየበሉም እየጠጡም እየጨፈሩም ቤቱን በራሷ ስም ለማድረግ እንግዲህ ሀሳብ እቅድ አላት። ያንን ባሌንና ሽማግሌውን እንግዲህ መጨረሻ ላይ ጉድ ነው የምሰራቸው ቤቱና ቤቱ በስሜ ብቻ ይሁን እያለች እንግዲህ ቲናም ካሌብ ፊት እንግዲህ እያወራች እንግዲህ ለዳኒ ተመልክተናል ሰምተናል ማለት ነው። እናም እንግዲህ ዳኒ ካሌብ እንግዲህ ሁሉን ነገር ተመልክቷል። ሁሉንም ነገር አይቷል። በስተ መጨረሻም ትግስቱ አልቆ እንግዲህ እፉ በማለት እንግዲህ የለበሰውንና የተሸፋፈነውን ነገር ገልጦ እንግዲህ ከትውት ጋም ተያይተዋል ማለት ነው። ከዚህ በኋላስ ዝም ብሎ ይመለከታቸው ይሆን ተደጋግሞ ወይንስ፣ እሱ ሁሉን ነገር እንዳየና እንደተመለከተ ያጋለጣቸው ይሆን? ሆኖም ዝሮም ዝሮም ግን ቲና እና ዳኒ ተዋርደዋል ማለት ነው። ዳኒ ብዙ ጊዜ ይፈራል። አሁን ላይ እንግዲህ ውርደቱን ተኮናንቦ ከዛ ቤት እንዳጨበጨቡ ባዶቻቸውን እንደተመኙ የሰውን ሀብትና ንብረት በዜሮ እንደሚወጡ እንግዲህ ተስፋ እናደርጋለን ማለት ነው። ውድ እና የተከበራችሁ የቻናል ቤተሰቦች፣ ቻናሌን ላይክ እና ሼር፣ ሰብስክራይብ በማድረግ እንግዲህ አበረታቱኝ። ቀጣይ ክፍልስ ምን ይሆን የሚፈጠረው የሚለውን ደግሞ በቀጣይ ክፍል አብረን እናያለን። እስከዛው ድረስ ቸር ሰንብቱ። ባይ ባይ።